የአንድነት ፓርኮች ኮርፖሬሽን ባህልን፣ ተፈጥሮን፣ ሳይንስና ቴክኖሎጂን አስተሳስረው የያዙ አምስት መዳረሻዎች አሉ ሲሆን ሳይንስ ሙዚየም በሳይንስና ቴክኖሎጂ ዘርፍ ያለውን ይዛል። ሙዚየሙ የነገ ሀገር ተረካቢ ትውልድ የሆኑ ተማሪዎች በቡድን ሲመጡ አምሳ በመቶ ቅናሽ አድርጊያለው ስለማለቱ ተሰምቷል። ሳይንስ ሙዚየም ላይ የተማሪዎች የ50 ፐርሰንት የዋጋ ቅናሽ አድርገናል። ይህ ማለት አንድነት ፓርክ ላይ ያየናቸው ውጤታማ የሆኑ ስራዎች አሉ ተማሪዎች ሀገራቸውን በሳይንስና ቴክኖሎጂ ማሳደግ አለባቸው። ከሳይንስና ቴክኖሎጂ ጋር መተዋወቅ አለባቸው። የነገው ሀገራችን ላይ መስራት አለባቸው። ስለዚህ ያንኑ ግምት ውስጥ በማስገባት በትምህርት ቤታቸው በኩል በቡድን ለሚመጡት ተማሪዎች የ50 ፐርሰንት ዋጋ ቅናሽ አድርገናል ማለት ነው። በርካታ ተማሪዎች መጥተው የእድሉ ተጠቃሚ እየሆኑ ነው ያሉት። በዚሁ አጋጣሚ ሌሎችም ትምህርት ቤቶች ሌሎችም ተማሪዎች መጥቶ የእድሉ ተጠቃሚ እንደሆኑ እንጋብዛለን። ሙዚየም ውስጥ ያሉት የሳይንስና ቴክኖሎጂ ውጤቶች ነገ ሀገር ተረካቢዎች የመሆን ፍላጎታቸውን ከተግባር ጋር አዋደው እንዲሄዱ ማድረግ የሚያስችል ነውም ተብሎለታል። እኛ ፕሌን ሳናይ ነው ፓይለት ለመሆን እየተመኝነ ነበረ ዛሬ ግን ከተማችን ውስጥ እዚሁ ሳይንስ ሙዚየም ውስጥ እዚሁ መጥተው እየተለማመዱ ፓይለት እንዴት እንደምሰራ እያዩ እየተለማመዱ እየሰሩበት በደንብ ማያደግ ይችላሉ። የመሆን ፍላጎታቸውን የመፍጠር ፍላጎታቸውን በዛው ልክ እያነሳሳ ይሄዳል ና ቀላል አደለም። እድለኛ ሆኖ የኢትዮጵያን አየር መንገድ የገባ ሰው ብቻ ነው ሜይቢ የቦይንግ 787 ሲሙሌሽን ወይ ደሞ ምስለ በረራ መሞከር የሚችለው የትም አታገኝም። እዚህ ሳይንስና ቴክኖሎጂ ውስጥ መጥተው ግን ፕሌን ማብረር ይችላሉ ፍላጎታቸውን በዛ ልክ እያሳደገ ይሄዳል ና ለነገዋ በሳይንስና ቴክኖሎጂ ያደገች ሀገር መፍጠር ውስጥ ትልቅ ሚና አለው ማለት። ከተለያዩ ትምህርት ቤቶች በቡድን የመጡ ተማሪዎች የሳይንስ ሙዚየምን ጎብኝተዋል። በጎብኝታቸውም ሙዚየሙ ለተማሪዎች በንድፍ ሀሳብ ደረጃ እየተማሩትን በተግባር የሚመለከቱበት ስለመሆኑም አንስተዋል። ሀገራችን እንግዲህ አሁን ያው እያደጉ ካሉ ሀገራት መካከል እንደምትመደብ ግልጽ ነው። ምክንያቱም አሁን እኛ ተማሪዎች ሀገራችን ላይ የተለያዩ ነገሮች እየተሰሩ እንደሆነ አይተናል። እንዲሁም ደግሞ ነገ እኛ ደግሞ ይህንን አሁን ያለንበትን ደረጃ ጨርሰን ወደ ቀጣዩ ይህችን ሀገር ስንረከብ ምን አይነት ነገር ነው የምንቀበለው የሚለውን ነገር አይቻለሁ። ምክንያቱም አሁን ላይ እየተሰራበት ያለው ነገር ለሀገር በጣም ትልቅ ጠቃሚ ስለሆነ ተማሪዎች ደግሞ ይህንን አይተው ነጋቸውን ምን አይነት ሀገር እንደሚኖራቸው መገመት በጣም ቀላል ነው። በጣም ትልቅ ነገር ነው ያገኘሁበት ማለት ነው። በጉብኝቱ የመጀመሪያ ጊዜ ነው እዚህ ሲመጣ እና በጣም ብዙ ነገር ተምሬበታለሁ። ወደ ወደፊት ህልሜንም እንዳሳካበት እንደ ትምህርት ቤቱ የከሰዓት ተማሪ ነኝ ማለት የከሰዓት የሙያ ትምህርት ቤት የምንማረው ትምህርት አለ ማለት ፊልድ የመረጥ ነው እና በግብርናው ዘርፍ በማርኬቲንግ እና በኤሮስፔስ ያየሁት ነገር በጣም እርቶኛል። አምሳ ፐርሰንት የመቀነሳቸው ቢያንስ እነዚህ ተማሪዎች ነገ ለነገ አገር ተረካቢ ስለሆኑ እነዚህ ቢያዩ ነገ ቴክኖሎጂ ላይ ሰርቶ እች ነገር ወደፊት ሊያስገዱ ይችላሉ የሚለው ነገር ታሳቢ መደረጉ ደግሞ እኔ በጣም ደስተኛ ነኝ። ምክንያቱም ይሄ እዚህ ጋር የጎብኚዎች ነገር በጣም ጠቃሚ ጠቃሚ ነገሮች ስለሆኑ፣ ሙዚየሙ ከጥቅምት 15 ጀምሮ በቡድን ለሚመጡ ተማሪዎች 50 በመቶ ቅናሽ አድርጎ ለጉብኝት ክፍት ሆኖ እንደሚቆይም ተመላክቷል።